የመጨረሻ ጥያቄ ነው። እየሰጠው እድልሽ ነው፣ ገባሽ? በእድልሽ ደግሞ ተጠቀሚ። ኦሸን ትታይዋለች ወይስ አታዩ? እያስጠነቀኩሽ ነው እንጂ እያስፈራራውሽ አይደለም። እያስጠነቀኩ እያስጠነቀኩሽ ነው፣ ገባሽ? አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ል ተመልካቾች በያላችሁበት ሰላማችሁ ብዝት ብዝት ይበለልኝ እያልኳችሁ እንግዲህ እንደሚታወቀው ዛሬ ቡኒ ምን ይዛልን መጣች ማለታችሁ አይቀርም። ዛሬ ለየት ያለ ነገር ይዤላችሁ መጥቻለሁ። ይታያችኋል። እስቲ የምን ማረጃ ነው የሚመስለው ስታዩት? አሁን እራሴ ግዴን ነው እያያዝኩ ያለሁት እና ዛሬ ይዤላችሁ የመጣሁት ይሄንን ነው። እና እኔ ራሴ ግራ ቀቶያል። ብለን እንደማወራ እና ቁጭ ብዬ ነው በመሀል የሆነ ሀሳብ የመጣልኝ እና እንደውም፣ ዛሬ ለምን እቺን ወጠጤ እቺን ባለጌ ጭራሽ ሁኑ ስመክራት ስመክራት፣ ብላት ብሰራት አልገባት ካላት ለምን አላስጠነቀቃትም? ለምን የመጀመሪያ እንደውም አሁን እስከ ዛሬ ባስጠነቀቃት ባስጠነቀቃት ጭራሽ ሁኑ ንቃኛለች፣ ከእኔ ጋር ታዳፍራለች፣ አልገባት ብሏታል። እኔ እቺ ልጅ ከአሁን በኋላ እንግዲህ ምን ማድረግ ነው? ወግቼ ማስቀመጥ ነው ያለኝ እድል ማለት ነው። በቃ ከዚህ በላይ ብዙ ሰማኋት፣ ብዙ ሰማኋት፣ ብዙ አየኋት። እንደው እንደ እሷ አይነት በቃ አይናውጣ ጋጥ ወጥ ሴት አይቼ አላውቅም። ሲመክሯት ማትመከር ሲያከብሯት ማትከበር፣ ቺ ስድ ባለጌ እንደው ሚና ከምን አይነት እኮ እንደሆን ምን ምን ልበላችሁ። እቺ ቤተሰብ አሰዳቢ ነች። እኔ እኮ ያሳደጋት ጥሩ ቤተሰብ መልካም ቤተሰብ ይሆናል። እቺ ባለጌ ለምሮ የቤተሰቦቿን ሰው የምታሰድበው ስድ ስድ ነሽ አንቺ። እኔ ቤተሰቦችሽን አልነካም፣ የሰው ቤተሰብ አልነካም። ግን አንቺ ባለጌ ነሽ፣ በጣም በጣም ባለጌ ሲበዛ ማለት ነው። እሱን ደግሞ በተግባርም ቢሆን እያሳየሽ ሆኖ እና ውድ ተመልካቾች ዛሬ ይሄ አትደንግጡም። ይሄ ለእናንተ አይደለም፣ እናንተ ቤተሰቦች ናችሁ። ዛሬ ይሄንን ማስፈራሪያ፣ ይሄንን ቢላ ይዤ የመጣሁት ለፈቲያ ነው። እንግዲህ ይሄንን ነገር ታየዋለች። በማየትም ብቻ አደለም የሚቆመው፣ ቢላ ብቻ ይዤ ባወራው ብቻ አደለም የሚቆመው እና አሁን ደውልላት አለው፣ ደውልላት አለው። ነገር ግን ከዛ በፊት እቺ ልጅ ብዙ ጊዜ መከርኳት። ከነጃትም ጋር አብረን ሄደን ብዙ ጊዜ ሁላይ ሁለቴን የተገናኘ ነው። የመጀመሪያ ጊዜ ለብቻዋ እንደገና፣ ሁለተኛ ጊዜ ደግሞ አይታችሁ ጭራሽ ኦሼም እሷን ይዞ እሷን ይዞ እሷን አጠገቧ አቁሞ ነው የጠራኝ ማለት ነው። ያኔም አልፈራቸውም ለብሎ መፈራቸውን የማንንም አልፈራ የማንም ልቅም የሰው ልክ ያቅም ቢያቅም አይጠነቀቅም። ታቀኛለህ ኦሼ፣ ማንነቴን ታቃለህ ማን መቼም ቢሆን ፈርቼ ከሰው ሸሽቼ እንደማሮጥ ታውቃለህ። አንዳንዴ ግን ሰው የዋህነት ይጫወትብኛል እና በቃ እስከ ዛሬ የዋህ ሆኜ ቀጥያለሁ። ዛሬ ስለማልችል ከዛሬ በኋላ መታገስ አልችልም። ከዛሬ በኋላ ወደኋላ የምልበት ምንም አይነት ምክንያት የለኝም። ስለዚህ እቺ ልጅ እንግዲህ ብላት ብሰራት ምንም ነገር በቃ ቡኒ እንደው ምላስ ብቻ ነች እያለች ነው። ጭራሽ ሁኑ ማለት ነው። ጭራሽ ሁኑ እኔንም ለመሳደብ በቅታለች። ከኔም አልፎ ጭራሽ ጓደኛዬንም ለመሳደብ በቅታለች። ነጃትም ማለት ነው። ስለዚህ እቺ ልጅ ለምልክ አላስገባትም። የመጀመሪያ ገባትም ማስጠንቀቂያ ልስጣት፣ ከዛ ላቀጥሎ ማረጋት እኔ እ ማቀው ብዬ አሰብኩኝ። ከዛ በኋላ ይሄ ምላቸው አሳመጣልኝ ማለት ነው። ስለዚህ ዛሬ እደውልላት አለው። አሁን እደውልላትና ምን ልትያን ነው ካላችሁኝ በጣም ትልቅ የማውራት ነገር አለኝ፣ ግን አልነግራችሁም። ለእናንተም እናንተም አብራችሁኝ የምታዳምጧት ይሆናል። በቃ እናንተም አድማጭ ትሆናላችሁ ማለት ነው፣ ልክ ከሷ እኩል። አሁን እኔ ቀድሜ አልነግራችሁም። በመጀመሪያ አሁን እደውልላት አለው። እናንተም እስከ መጨረሻው ቪዲዮ ድረስ አብራችሁኝ ቆዩ ማለት ነው እንግዲህ እስኪ ይህቺ ልጅ ባለጌ እንግዲህ ጭራሹን በጣም እየተናናቅን ነው። ንቃኛለች ብዙ ነገር አሁን አሁን በጣም በጣም ታገስኳት። በጣም ሲበዛ የሰውን ራሱ የዚህን ያህል ታገሻ አላውቅም። ጉድ እኮ ነው፣ ጉድ ነው። እንዲህ ነበር መውጋት ጭራሽ እኔን ትንቀኛለች እኮ እኔን። ድሮ ምን እኔ ነኝ ባለጊዮ ያስናቀኝ ነው። እሺ እቺ ነ ቂጧን ነበር ነዚ ወቅቶ መብሳት፣ ግማታ እንግዲህ እስኪ ስልኳ እየጠራ ነው የደወልኩላት ነው፣ ተመልካቾቼ መጣነሳው ላይ ይመስለኝ አይ፣ አታነሳም ወይኔ፣ በቃ ዛሬ ሊበራቢ ነው ማለት ነው። እስኪ ድጋሚ ልሞክርላት። ያው ሰው የሰው ልጅ እንግዲህ ሶስት እድል አለው እና ሁለተኛ ልሞክር። ካነሳች አንቺ ልጅ፣ ኔ መጥቼ በዚህ ቢላ ሳልበሳሽ ይህን ስልከንሽ ግማታ አልበቃለች? ጠገብሽ

ኮንፊደንስ ቢኖርሽ እኮ ነው ስልኬ ላይ የሚደውብኝ። ምን አገባሽ ጭራሽ ሁኑም የመደወል የመደወል የመደወል በጣም ትልቅ መብት አለኝ። ገባሽ? በጣም በጣም ትልቅ ሲበዛ ማለት ነው። ደግሞ አንቺ አታፍሪም እንደ ጭራሽ አሁንም፣ አንቺ አሁንም በስልክ ትቀፋጥሪያለሽ ትንሽ አታፍሪም። ይገባኛል። ስለ አንቺ ነገር እኮ በጣም ነው ግራ የሚገባኝ። ፈጣሪ ጭራሽ ምንም አትለወጭም። ጉዳይ አለሽ ከኔ ጉዳይ ከኖረኝ ጉዳይ እንዲኖረኝ ያስደረግሽው አንቺ ነሽ።

አይ ኢንተል ቆይ፣ አመለኝ ሳልፈቷት? አይ ቆይ፣ መቼ ነው ጨቀሰ? አሁንም አታፍሪም እንደ አንቺ አሁንም አፋለኝ ብለሽ ታወሪያለሽ? ትንሽ እንኳን የማፈር ስሜት ትንሽ እንኳን አይሰማሽም? ምን አይነት ባለጌ ነሽ ግን አንቺ? ምን አይነት እፍረት የሆነ ማፈር። የሰው ልጅ እኮ ያፍራል። አንቺን ለብለም አታፍሪው ግን ምን

ላስጠነቀቀሽብዙ→ ትሰምኛለሽ ተረጋግተሽ ምላስሽን ሳታረዝሜ አሳጥረሽ በጥንቃቄ ስምኝ የምነግርሽን ነገር ገባሽ አዎ እንደዛ ምላስሽን አሳጥሪው ገባሽ ይኸውልሽ አሁን እኔ ልነግርሽ የምፈልገው ዛሬ እስኪ አሳጥሪው አሳጥሪው እንደማይገባኝ ያኔ ልክ ልክሽን ሳሳይሽ ነው እንደዛ እንደሚገባኝ የምታውቂው አሁን ይኸውልሽ ከአንቺ ጋር እኔ ብዙ ላወራ ልለፋድዳለ። የሚደወልኩት ቀን ዛሬ ላስጠነቀቅሽ ነው። ብዙ ጊዜ አስጠንቅቄሻለሁ፣ ብዙ ጊዜ ሞክሬያለሁ። እ አንቺ ግን ሰውን በጣም ትንቂያለሽ። ገባሽ? ብዙ ጊዜ አክብሬሻለሁ። ማንን ማንን እንዳከበረ ደግሞ ሊገባሽ አልቻለም አንቺ። ገባሽ? ቢገባሽ እኔ ነበርኩ አንቺ ነው ያከበርኩሽ። አክብሬ ይተውኩሽ ማለት ነው። ለኦሼ ስልም አለም ያከበርኩሽ። እሱም ክብሩን ከራሱ ላይ አውርዷል። ገባሽ? እኔ እሱን ራሱ አላከብረውም።

አንቺ ኦሼ ኦሼ የምትዩ ኮሼ አንቺ ኦሼ ኦሼ የምትዩ አንቺ ኦሼ ኦሼ የምትዩ ኮሼ ምን አለሽ እስኪ ንገሪኝ እ አንቺ ኮ ምንም አይደለሽም ትናንት የመጣሽ ነሽ ገባሽ ምንድን ነሽ አንቺ ከሱ ምን አለሽ እሺ ይኸውልሽ ገባሽ የኔ እናት ከዚህ በፊት ብዙ ጊዜ

በፊት እንደው ማለት ነው፣ ኦሼን ራሱ አልፈልገውም ነበር። ግን አሁን በአንቺ በአንቺ እልህ የተነሳ ማለት ነው ይበልጥ ኦሼን እንደውም ማለት ሳልፈልገው ሳልፈልገው የግድ እኔ መቶ ይቅርታ ብሎ እያለቀሰ ይቅርታ እንዲጠይቀኝ አድርጌው ከእሱ ጋር ሆኜ ነው ማቃጠልሽ። እንደውም አሁን ፈልጌው ሳይሆን ለዛ ነው የምፈልገው፣ ገባሽ? አንቺን ለማቃጠል ማለት ነው ገባ

አንቺ ሄድሽ፣ እኔ ብዙ አወራሁ ከአንቺ ጋር ይሄንን ያህል ይሄን ይሄን። እስኪ ዝም በይ፣ እስኪ ዝም በይ። አንቺ አንቺ ለካ በካሜራ ፊት ለፊት ምላስሽ የሚያጥር ይመስላል እንዴ? ምላስሽ ከኔ የበለጠ አይደል እንዴ? ምላሳ ምላሳ ምላሳ፣ ስትታይ ዝምተኛ ትመስያለሽ እንዴ? ምላስሽ ለካ በጣም ረጅም ነው። አይ ማስለሽ ነው። አይ ይመስሎኛል፣ አይደለ በጣም አረዘምሹ የፍየል ምላሳ አከለ። ገባሽ? አሁን ይኸውልሽ ስሚኝ፣ ገባሽ? እኔ ካሁን በኋላ ከአንቺ ጋር አልለፋደድም፣ ገባሽ? ባጭሩ ኦሼን ትታይዋለሽ አትታዩም? የመጨረሻ ጥያቄ ነው እየሰጠሁ እድልሽ ነው፣ ገባሽ? በእድልሽ ደግሞ ተጠቀሚ። ኦሼን ትታይዋለሽ ወይስ አትታዩም? እያስጠነቀኩሽ ነው እንጂ እያስፈራራውሽ አይደለም፣ እያስጠነቀኩሽ ነው፣ ገባሽ? የሚገባ አንቺ፣ የሚገባ ጭንቅላት ካለሽ፣ የሚረዳ ጭንቅላት ካለሽ፣ እያስጠነቀኩሽ ነው፣ ገባሽ? እያስፈራራውሽ አይደለም። እያስጠነቀኩች ነው። ከዛ በኋላ ነው ማስፈራራት ደግሞ የሚቀጥለው። በአጭሩ ልድገምልሽ። ኦሼን ትታይዋለሽ። ኦሼን ትታይዋለሽ ወይ ሳም አንቺ ልጅ እልሽ። ብዙ ጊዜ አዳመጥኩሽ፣ ብዙ ጊዜ ሰማሁሽ። ዝም በይ፣ ዝም በይና አዳምጪ። ብዙ ጊዜ ሰማሁሽ፣ ብዙ ጊዜ አዳመጥኩሽ ጭራሽኑ አንቺ አንቺ ንቀት ንቀትሽ ማለት ነው። ጭራሽኑ ከሼ ጋር አደባባይ ለአደባባይ ዞረሽ እንትን እንድትይ ያደለም ገባሽ ነኝ። እንደዛ መጥቼ ያስፈራራሽ አንቺ ደግሞ ጭራሽኑ አንቺን መጥቼ ሳስፈራራሽ ምናምን አንቺ ደግሞ በቃ ጭራሽኑ ባሰብሽ። አንቺ ይብስብሽ አይደል። ትንሽ ሰው ይረጋጋል ሲባል አንቺ ምን አይነት ተፈጥሮ ነው ያለሽ? ስድ ታዙ ብናበር የታሪክ ውጅር ታባል ኢንተር ለማከሚት ሱጉድ ሰገሩ ለማከሚት ሱጉድ ሴ

ራይ ይሄን ሬሳ ሬሳ ነሽሽ፣ አንቺ ባለጌ፣ ስድ ቆሻሻ ካሁን በኋላ ከኦ ሸ አጠገብ የማት ርቂ ከሆነ።

በየኔናት በቤትም ዲካ ከሌለው ዋር ጋር አስሬ ሜዳ ለሜዳ ትጨፍራለች። ጨፍሪ እንግዲህ ባለ ባለጌ፣ ጭራሽ እኔ ላይ ይሄንም ቪዲዮ አንቺ ማየትሽ አይቀርም። አንቺ እበት ቆሻሻ አንቺ ነሽ እኔ ላይ እኔ ስልክ ላይ ጆሮ የዘጋሹ። ከአሁን በኋላ ከኦሼ አጠገብ የማትርቂ ከሆነ አንቄ ነው ምገልሽ፣ ወይም ካለበለዚያ ሄድሽ በቢላ ነው ወዲቃሽ ነው የምዘገዝክልሽ። ገባሽ? ከአሁን በኋላ ገባሽ? ሄድሽ እንደዚህ ዚጋ ባስቀመጥኩት ቢላ ነው አንቺ ወጋግቼ ወይም ቆራርጬ ማስቀምጠሽ። እኔን እንዲህ እንዳልሽ አትቀሪም። እኔም እንዲህ እንዳልኩ አልቀርም። አሳይሻለሁ። ያኔ ግን ቡኒ ለምን እንዲህ ያለች እንዳት እውነት ለምን እንዲህ ያደረገችኝ እንዳት አከበርኩሽ። አልከበራልሽ፣ አንቺ ቆሻሻ የምትከበር አይደለሽም እበት። ስለዚህ እንግዲህ ውድ ተመልካቾቼ ብዙ ንግግር አበዛውባችሁ፣ ብዙ ስድብ አበዛውባችሁ። እንግዲህ አትቀይሙኝ። እንግዲህ ያለችውን አዳምጣችኋል። ይቺ ክብር የሌላ ሴት ጭራሹኑ ተደርባ መታ፣ ይሄንን ያህል ማውራት ትችላለች፣ የዚህን ያህል ድፍረቱን አግኝታለች፣ የዚህን ያህል ንቃኛለች። ስለዚህ እናንተም ምን እንዳረጋት የምትፈልጉ ከሆነ እውነት ቡኒ ስሪላት የምትሉኝ ከሆነ ሀሳባችን በቀጥታ ኮሜንት ስራ አስቀምጡልኝ። ጭራሽኗን ቀን ቀን ቁጥሬ እንደውም ቀን ቀጥሬላ ነው ወጋግቼ ይዛ በቢላ ቆራርጬ ወርውሪያት የሚሄደው

በቀጣይ ቪዲዮ እስክንገናኝ ድረስ አሰላሙ አለይኩም ወረህመቱላሂ ወበረካቱ።